ቤት አላት ይለኛ አንድ ታዲያ ቤቱ ለእኔ መሰለህ አንተ ነው እንጂ ካልኩት። በሙስሊሞች ስነ ምግባር የተገረመችው አሜሪካዊት የሶሻል ሚዲያ ተጠቃሚ እንዲህ ነበር የፈተነቻቸው። መልዕክተኛው ተብሎ የሚጠራ ወንድሜ አለ፣ ባለአደራው ተብሎ የሚጠራ አለ፣ ማስተር አብነት አለ። እነዚህ ተደብቀው የራሳቸውን ደብቀው ስንት ዓመት ነው እንደዚህ ፊትህን ደብቀህ የሰራኸው? በአላ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለአላ ስፋና ተዓላ የተገባሁን ክብራትና ክብራን የዛብኪ ኢንፎ ቤተሰቦች እንዴት ናችሁ? ሰላም ናቸው ያላችሁበት የአላ ሰላምና ጥበቃ የላያችሁ እንላለን። ወደ ቤተሰቦቻችን ዛሬም እንግዲህ የተለያዩ መረጃዎችን ቪዲዮዎችን ወደ እናንተ ይዘን መተናል። እስከ ፍጻሜው ከኔ ጋር ቆይታ እንድታደርጉ ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። በተጨማሪም ደግሞ ላይክ፣ ሼር ማድረጋችሁንም ሳትረሱ ማለት ነው። ቀጥታ ወደ መጀመሪያ ቪዲዮን የምናመራው ትንሽ ፈታ ከሚለው እንጀምራለን። ከዛ በኋላ ደግሞ ሌሎች ወደ እናንተ መድረ ድረስ ያለባቸውን ቪዲዮዎችን ሪያክት እያደረግን ሀሳብ አስተያየት እየተለዋወጥን የምንቆይ ይሆናል ማለት ነው። እጥር ምጥን ያሉ ቪዲዮዎች ናቸው ወደ እናንተ የምናደርሰው ማለት ነው። አብረን እንቆይ እያየሁ ሰላም ነው። አፍንጫዋ ትልቅ ነው። ብቻ ወደ ስልኩ ስለተጠጋጭ ስለተጠጋጭ ነው ያው፣ ምን ትልቅ ይዞ መጣች እንደዚህ የሚያክል ቤት እንግዲያማ አንተ ቤት ትሰራለህ። እንዳንተ ጉዝፍ አጠጣ አንተ ትረክረክ። ቤት አላት፣ ቤት አላት። አቦ ግን እየላኩ እኮ ነው የሚሰሩት። ጀምር የተጀመረ አንተ ይህን የመሰለ ኮሜዲ ስራ ወደ ቢዝነስ ቢቀይሩት ቆንጆ ነበር። እኔ ሆን እንደማድረግ ታውቃላችሁ ከሪል ስቴቶች ጋር አያይዤ የሪል ስቴት ማስጠቂያ የሰራበት ነበር። ስለ ቤት ምናምን አብሮተው ፈታ የሚያደርግ ኮንተንት ነው የሚሰራው። ጋሽ ቀጩን ይባላል ቲክቶክ ላይ የተከታተሉት በእርግጠኝነት ጊዜያችን ብሩህ ያደርገዋል። ቤት ተስፋ አድርጋለሁ ያው ቲክቶክ አካባቢ ላይ ቁም ነገርም እንዳለ ሁሉ ትንሽ ፈታፈታ የሚያደርጉ ቪዲዮዎችንም መርጠን ወደ እናንተ እናመጣለን ማለት ነው። እንቀጥል እስኪ ቪዲዮችን። በሙስሊሞች ስነ ምግባር የተገረመችው አሜሪካዊት የሶሻል ሚዲያ ተጠቃሚ እንዲህ ነበረ የፈተነቻቸው። እንደምትመለከቱት ለሶሻል ኤክስፐርመንት ቪዲዮ ታስቀምጥና ወደ አንድ የኢስላሚክ ሴንተር፣ ወደ መስጅድ ትደውላለች። እናም በመስጅዱ ያሉ ሰው ይህን ነበር የጠየቀቻቸው። እርሷ ልጅ የላትም ነገር ግን ለሶሻል ኤክስፐርመንቱ ልጇ እያለቀሰ እንደሆነና ወተት እንደሚያስፈልገው እንደራበው ትነግራቸው ተመልከቱ እንግዲህ ይህ ኢስላሚክ ሴንተር ነው። በጉዳዩ ምንም ነገር አይመለከተውም ወይም ደግሞ ዴሊቨሪ አይደለም። ነገር ግን እነዚህ ሙስሊሞች፣ ስልኩን ያነሱት ሰዎች ማለት ነው፣ ቀጥታ የጠየቅባት ነገር ቤትሽ የት ነበረ ነበር ያላት። እርሷም በስተደቡባዊ በመስጅዱ በኩል እንደሚገኝ ትነግራቸዋለች። ከዛም ከትንሽ ደቂቃ በኋላ እንደርሳለን ጠብቂን ነበር ያሏት። ከዛ ሷ ተመልስና አይ እኔ ለሶሻል ኤክስፐርመንት ነው በጣም ነው የማመሰግነው ይህንን ነገር ቪዲዮ እየቀረስኩ ነው ስትልም ታስረዳቸዋለች ማለት ነው። በኋላ ላይም ቪዲዮን ከዘጋች በኋላ በጣም በነዚህ ሙስሊሞች ስነ ምግባር እንደተገረመችና ብዙ ቦታ ደውላ ሶሻል ኤክስፐሪመንት ሰርታ አይመለከተንም እንዳሏት ትናገራለች። ነገር ግን ይህ ኢስላሚክ ሴንተር ቀጥታ እንመጣለን ማለቷ በጣም አስገርሟት ስታመሰግንም ትታያለች። በሙስሊሞችም ስነ ምግባር ተደንቃለች ማለት ነው። አሁን ላይ ብዙዎች የተቀባበሉት ነው። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። እንግዲህ ቪዲዮን እንደተመለከታችሁት በስነ ምግባር ብቻ በሙስሊሞች ስነ ምግባር ብቻ እንደተደነቀች እንደተደመመች ነው የሚነግረን መልእክቱ ቪዲዮ ማለት ነው። በነገራችን ላይ በስነ ምግባር ብቻ በርካታ ነን ሙስሊም የሆኑ ሰዎች አላህ ሂዳውን ወፍቋቸው ወደ እስልምና የሚመለሱ በርካቶች ናቸው። ቁጥር ስፍር የላቸውም ና። ይሄ መልእክት በዋነኝነት ያው ሙስሊሙ የሆነ ሰው ይረደዋል። ይህ ኮ አንዱ የአምልኮ ስነ ስርአታችን ውስጥ ያለ ነገር ነው። አህላቅ፣ ስነ ምግባር በሙስሊሞች ውስጥ ጎልቶ መታየት ያለበት ነገር ነው። ለእኛ ልናቆንችለ፣ ለሌላ ሰው ግን ተአምር ሊመስሉ ይችላል እና ሀቂያ ይበል የሚያስበልና የሚበረታታ በተለይ ደግሞ ሌሎች ይሄ ምናልባት ነን ሙስሊም የሆኑ ሰዎች ለእስልምና ያላቸውን አመለካከቶች የምንቀየርባቸው በዋነኝነት አህላቃችን ነውና እና የግድ እኔ ዒልም የለኝም፣ ምንም አይነት ቂርአት ጋር አልደረስኩም እኮ ስለ ዲን ምንም የማውቀው ነገር የለኝም እና ሰዎችን ወደ እስልምና ለመጥራት እውቀቱ የለኝም የሚል አስተሳሰብ፣ አመለካከት ያላቸው ሰዎች ይሄ ትልቅ ለእናንተ ትምህርት ይሆናል ቢያስባለሁ ና አህላቅ በራሱ ትልቅ ትምህርት ነው ለሰዎች ለሰው ልጆች በተለይ እስልምና ላላወቁ እስልምና ለማሳወቅ ትልቅ መንገድ ይከፍታልና በእናንተ አህላቅ በእናንተ ስነ ምግባር፣ በእኛ ስነ ምግባር አማካኝነት ዲንን የማወቅ የአላህን ቃል የማወቅ እስልምናን በደንብ የማወቅ መንገድ ልንከፍት እንችላለን። እና ሰበብ ብንሆን በምግባራችን በራሳችን የሆኑ ነገር ገንዘብ ገንዘብ ሊኖረን ይችላል። ኢልም ሳይኖር ገንዘብ ሊኖረን ይችላል። በዛ ገንዘብ ግን መልካም ነገር፣ ሀይር ነገር በመስራታችን ሰዎችን ወደ ዲነል ኢስላም ወደ እስልምና ልንመልስ፣ ልንጠራ እንችላለን። እና በእያንዳንዱ በተሰጠን ኒዕማ ሰዎችን ወደ ዲነል ኢስላም ልንጠራ እንችላለን። የግድ ኢልም ብቻ ከሌለን የምትሉ ሰዎች ይህ ነገር እርማት ይሆናቸዋል ተስፋ አድርጋለሁ እና ከኢልምን ባሻገር ኢልም አያስፈልግም ሳይሆን በደንብ ያስፈልጋል። ነገር ግን ከኢልምን ባሻገር ጎን ለጎን አህላቅ የተባለ ሁሉም ነገር ኢቭን፣ ገንዘባችን፣ አነጋገራችን፣ ከሰው ጋር ያለን ተጓቦታችን በቃ ሁሉ ነገራችን ጥሩ ከሆነ ዲነል ስላም ባዘዘ መንገድ የምንኖር ከሆነ ሀቂቃ ሰዎችን የምንጠራበት ትልቁ መንገድ ነው እና ያስባለው ሰሞኑን መነጋገር ከነበሩ ቪዲዮዎች መረጃዎች መካከል ባላደራው እና መልእክተኛው ጉዳይ ነውና ኡስታዝ ኑሩ ቱርኪ ስለ ሁለቱ የተናገረው ንግግር አለ። ከዛ በኋላ ደግሞ ያው መልእክተኛውን ፊትንም ገልጧል። እሱንም የምናስመልክታቸው ይሆናል ማለት ነው። እስኪ እንከታተለው። መልእክተኛው ተብሎ የሚጠራ ወንድሜ አለ፣ ባላደራው ተብሎ የሚጠራ አለ፣ ማስተር አብነት አለ። እነዚህ ተደብቀው የራሳቸውን ደብቀው የተደበቁ ሰዎችን እያወጡ የሚሰሩ ወንድሞቻችን ናቸው። እነዚህ እነዚህ ወንድሞች እንግዲህ ሰሞኑን የምናያቸው እጅግ በጣም ተገቢ ያልሆነ በማናውቃቸው ነገሩ ላይ ዝም ብለን የምንዘላብድ በአይናችን ያላየነው አላህ ጋር ሰምቻለሁ ተብሎ የሚወራ ነገር የለም፣ አይቻለው ነው። ባላየናቸው ነገሮችን እንደነዚህ አይነት ሰዎች ሊጠበቁ ይገባቸዋል፣ አብሽሩ ሊባሉ ይገባቸዋል። የዚህ አይነት ሰዎች ጎደሉ ማለት ላይፋቸው ይቀጥላል። ምንም የሚጎልባቸው ነገር የለም። ነገር ግን ብዙ የሚጎልባት እናት ያለች ብዙ የተሰበሩ ልቦች አሉ። ኩላሊት ታመው ሁለት ሚሊዮን ብራጠው፣ አንድ ሚሊዮን ብራጠው፣ በቃ ሞታቸውን ከመጠባበቅ ውጭ ወደኋላ ማይሉ ብዙ ወንድሞቻችን፣ ብዙ ወገኖቻችን አሉ። የእነዚህ መድኃኒት ደግሞ የሚያበረታታ የሚያጠናክር፣ እንደ ተቋምም እንደ ግለሰብም እንደ የእምነት ቦታም በጣም ያስፈልጉናል። ይህም ቦታ በጣም አነስተኛ በሆነበት ሰዓት ላይ በተለይ አንዳንዶቻችን እኔ የትኛው ትምህርት ቤት ማስተር እንዳገኛቸው አላቅም። ድንገት የትምህርት ሚኒስቴር እውቅና ያልሰጠው የስድብ ትምህርት ቤት ካለ አላቅም፣ ከየት ስድቡ እንደሚመጣ፣ ሰውን እንዴት እንደምንዘልፍ፣ የሰው ማንነትን እንዴት እንደምናንቋሽሽ በጣም በጣም ከባድ ከሚባለው ሰው ዝሙት ሲሰራ እንደምንደነግጠው ሁሉ ከዚያ ያልተናነሰ የሰው ክብርን ማንሳት እጅግ በጣም ከባድ ከሚባሉት ነገሮች መካከል አንዱ ናቸው። ስለዚህ እነዚህ ወንድሞች ቢያንስ ቴንኪዩ ባይባሉም አይዟችሁ ባይባሉም ስራቸውን እንዳይሰሩ የተለያየ ሞራላቸውን ለመንካት የሚጥሩ ሰዎችን ስናይ ሁለት ነገር አያውቁም። አንድ ማንም የማያቅ ዝም ብሎ ብቻ የሚያወራ ሰው ካለ ከሁለት ነገር አያልፍም። ወይ ሃይማኖታዊ እውቀት የለውም ወይም ደግሞ ህገ መንግስት የሆነ የመንግስትን ህግ ኢትዮጵያ ያስቀመጣቻቸው ህጎችን አለማወቅ ነው። አንድ ሰው ኦንላይን ገብቶ አንድ ስራ ላይ እየሰራ እንደፈለግን መዝደብ የምንችልበት ህግ የለም። ያው ነገሩ አገሪቷ በተለያየ ጉዳይ ላይ ስላለች እንጂ የዚህ አይነት ሰዎች የሰውን ክብር የሚነኩ የሰውን ስም ማጉደፍ እጅግ በጣም ከባድ ነው። ሰዎች ደግሞ ስብራቱ ሲደርስባቸው ከማህበረሰቡ ሊርቁ ይችላሉ። እነዚህን ሰዎች ተመልሶ ማግኘት ደግሞ በጣም ከባድ ነው። ሰው ብዙን ጊዜ የሚፈልገው የገንዘብ እገዛ ብቻ አይደለም። የሞራል እርዳታ በጣም አድርጎ ይፈልጋል። የሞራል እገዛዎችን በጣም አድርጎ ይፈልጋል። በዚህ ሂደት ላይ እንግዲህ በተለይ ወንድሞቻችን ሰሞኑን ባለአደራው ላይ የደረሰበት ነገር ያው በተለያየ አቅጣጫ እንድታደርሱልኝ አደራ ላለው። እንግዲህ ራሱን ደብቆ እየሰራ ያለ ወገናችን ነው፣ አላህንም ይጠብቀው። አላህ ይጠብቀህ። ያው ቪዲዮ ተቋርጠዋል። ሪከርድ ያደረጉ ወንድም እህቶች ሙሉን ሪከርድ ቢያደርጉት መልካም ነበረ። ለማንኛውም ያው በቪዲዮ በዚሁ ደቂቃ ውስጥ ራሱ ትልቅ መልእክት ነው ኡስታዝ ኑሩ ቱርኪ ያስተላለፈልን ማለት ነው። እነዚህ ሰዎች በቃ ከአሁን በኋላ እኔ ምን አገባኝ ብለው ስራውን ወይም ይህን መልካም ተግባር ሊያቆሙ ይችላሉ። ግን እነሱ ላይ ምንም የሚጨምርም የሚቀንስም ነገር የለም። የሚጎዱት ግን በርካታ ሺዎች በርካታ ሰዎች ቢያንስ አንዲት እናት ሊደርሳት የነበረን አስቤዛ ሊደርሳት የነበረን ከችግር ሊያውጣት የነበረን ገንዘብ ኢቨን ልጆች ሊኖራት ይችላል። ሊራቡ ሊጠሙ ሊታረዙ ይችላሉ። ቢያንስ በአንድ አባወራ ውስጥ በአንድ ቤት ውስጥ ቢያንስ አራትና አምስት ሰው ሊጎዳ ይችላል። ሶስትና ስናበዛቸው በጣም በሺዎች የሚቆጠሩ ሰዎች ነው ሊቸገሩ ሊያጡ ሊራቡ የሚችሉትና እነዚህ ሰዎች ምንም አይነት ጥፋት፣ ምንም አይነት ወንጀል፣ ምንም አይነት ስርቆት እስካልፈጸሙ ድረስ የተረጋገጠ ነገር እስካልተገኘባቸው ድረስ ከመሬት ተነስቶ የሆነ ሰንበሪ እንደዚህ አድርገውኛል ስላለ ብቻ ወደ ሚዲያ አውጥቶ ስማቸው ማጥፋት ተገቢ አልነበረም። በነገራችን ላይ ሚዲያው ላይ ያቀረባቸው ወይም ተጎድቻለሁ ብለው የመጡት አባት ትክክል ሊሆኑም ላይሆኑ ይችላሉ። በእርግጥ ትክክል ናቸው፣ ተበድለዋል፣ አዎ። ግን የተበድሉበት መንገድ ከሚዲያ ውጪ ማስተካከል ይቻል ነበር ወይ የሚለው ነገር ሲታሰብ፣ አዎ ማስተካከል ይቻል ይሆን ነበር ማለት። አሁንም የተገኘበት ያው በስልኩ አማካኝነት ነው። ዋናው በደሌ የፈጸመው አካል እኔ ነኝ ይቅርታ ምናምን ብሎ መጥቷል ይባላል ከሆነ የሆነ ሀገር ነው ብዙ ኪሎ ሩቆ ያለ ልጅ ነው እና እሱናም በስልኩ አማካኝነት የተገኘው ያ ስልክ በቴሌ ይሁን በምንም በምንም የህግ ክፍል ከያዘው በጣም ቀላል ነበርና ወደ ሚዲያ ከመጣ በኋላ ስማቸው የጠፋው የበለጠ እነዚህ ሰዎች ስራ እንዳይሰሩ ኢቭን ባላደራው ወረ ዲካም በኋላ ስራ ገንዘብ አልቀበልም ግን እስካሁን የተቀበልኳቸውን አደርሳለሁ ብሏል መልእክተኛውን ፊቱንም ገልጧል ፊት መግለጥ መልካም ነገር ነው ለሱም ለወደፊቱም ለነፃነቱም ፊት መግለጥ ቆንጆ ነው ሳይገልጥም መስራት ይችል ነበር የማይገልጡበት ዋና ምክንያት እኔ ለፈጣሪ ብቻ ነው ለሰው ለታይታ እንዳይሆንብኝ የሚል አመላከት ስላላቸው ነው። ከዚህ በፊትም የተናገሩ ይመስለኛል። አንድ ቪዲዮ ላይ ተመልክቻቸዋለሁ። በጣም ያሳዝናል። እስኪ ባላደራው ከዚህ በፊትም እኮ ሱቅ ምናምን ሞባይል ቤት ከፍቶ በድሆች ወይም በሰበሰበው ገንዘብ ነው ሱቅ የከፈተው ምናምን የሚል ትችትም ሲወርድበት ነበረ። በጎ ስራ ላይ ያለ ሰው በተለይ አቅም ሳይኖረው ወደ በጎ አድራጎት ስራ የገባ ሰው በእርግጠኝነት የመጀመሪያ ትችቱ በዘረፍከው ወይም በሰበሰብከው ገንዘብ ነው የሆነ ነገር ያደረግከው መኪና የገዛኸው፣ ቤት የገዛኸው እና እንደዚህ የሚያደርጉ አሉ። በእርግጥ ግን እነዚህ ሰዎች ሳያደርጉ እንደዚህ አይነት አሜት ውስጥ መግባታቸው ሁሉም አብዛኛው ሰው ጋር በቃ ሲታሙ ነበር እና ምንም ባልተረጋገጠ ወሬ ማለት ነው የእኛም ችኩልነት የተመልካችም ችኩልነት እንዳለ ሆኖ በጣም እንዲታረም የሚገባ ጉዳይ ነው ብዬ አስባለሁ። ተመልካችም ቶሎ መፍረድ የለበትም። የደቡብ ፍርድ መቅረት አለበት የሚባለው ለዚህ ነው እና ለማንኛውም እስኪ ሁርለት ሴፉ ኢቢኤስ ላይ ቀርቦ ነበረ መልዕክተኛው ፊቱን ገልጧል። የመጨረሻ ቪዲዮ ላስመልክታችሁ እሱን እንድትመለከቱ ጋብዛችኋለሁ። እኔ ከወዲሁ እሰናበታለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቅድም ቃል ስለተግባባን አሁን ፊቱን ባራዳ ቋንቋ ፌሱን እንሾፈዋል። ይሾፋ መጀመሪያ ዜ ካሁን በኋላ መንገድ ላይ ስታስቸግሩት ብዬ አሰብኩና ታውቁት። ስንት ዓመት ነው እንደዚህ ፊት ደብቀህ የሰራው? እንዳልኩ በትክክል አይታወቅም። በዓመት ደረጃ እስከ አምስት ዓመት ድረስ ምን ያህል ሰዎችን አገዝክ? እሱ ያወቃቸው ነው። አምስት ዓመትማ ካገለገልክ ቀሪውን ደግሞ ፊቱ ነዋ። እናፍቀዋል ፍቀዋል፣ እኔን ሰልችተዋል። ስለዚህ ይሸፈን። የሆነ ጡጦ መሰለው። ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው። የባህር ዳር ልጅ ነው። ኳስ ተጫዋችም ነህ። ነበርኩ። አሁን የገባኝ ይሄ መቆም የሌለበት እንደውም፣ ኳሱ ላይ ነበር መጠንከር የነበረብህ።